ያለው የኢትዮጵያ ኤሌክትሪክ አገልግሎት የኤሌክትሪክ ተደራሽነት ላይ ትልቅ የቤት ስራ ወስዶ እየሰራ እንደሆነ ይታወቃል። በሁሉም አይነት መንገድ ነው እዚህ ጉዳይ ላይ ለመስራት እየሞከረ ያለው ተቋሙ። ከዋናው ግሪድ የሚመነጭ ኤሌክትሪክ ኃይል አለ፣ በተጨማሪ ደግሞ ኦፍ ግሪዶች አሉ። እነሱን ተጨማምረው የኤሌክትሪክ ተደራሽነታችንን ማስፋት ትልቁና ዋነኛው ጉዳያችን እንደሆነ መታወቅ አለበት። ሁለተኛ፣ በተቋማችን ላይ አጠቃላይ ኤሌክትሪክ አገልግሎታችን በጥራትና ሳይቆራረጥ የኤሌክትሪክ አገልግሎት መስጠት የተቋማችን ዋነኛው የአገልግሎት ማዕዘን እንደሆነ ይታወቃል። እነዚህን ሁሉ ስናደርግ የኃይል መዳረስ፣ የጥራት ያለው ኃይል ሳይቆራረጥ ማዳረስ የኢትዮጵያ ኤሌክትሪክ ኃይል ዋነኛ ስራዎቹ እንደሆነ ይታወቃሉ። እዚህ ውስጥ የኃይል ስርቆት፣ የመሰረተ ልማት ስርቆት አንደኛው ፈተና ከሆኑ ጉዳዮች አንደኛው እንደሆነ ይታወቃል። እዚህ ጉዳይ ላይ የኢትዮጵያ ኤሌክትሪክ አገልግሎት ያለፉት ተከታታይ ሳምንታት ያለፉት ተከታታይ ዓመታትና ወራት የኤሌክትሪክ ስርቆትና የመሰረተ ልማት ስርቆት የሚባሉ ጉዳዮች ላይ ሰፊ ተከታታይና ወጥ ትምህርቶችን፣ ማሳወቆችን እና ግንዛቤ ለመስጠት እየቻለ እንደነበር ይታወቃል። እነዚህን ጉዳዮች ህብረተሰቡንና ደንበኞችን በተለያየ አማራጭና መንገድ ማግኘት ያስፈልጋል ተብሎ የመገናኛ ብዙሃን ተጠቅመን ፎረሞች ተጠቅመን የሚመለከታቸው አካላት ተጠቅመን ሰፊ የግንዛቤ ማስጨበጫ ስንሰራ ነበር። ናው ይህንን ነገር ስንሰራ በተከታታይ ጊዜ በጥንቃቄ እና ህብረተሰቡን መዳረስ ስላለበት ነው። እዚህ ጉዳይ ላይ በስፋት ስንሰራ የነበረው የተቋማችን ዋነኛ ስትራቴጂም ምንም ነገር መቅረፍ እንችላለን ብለን የምናምነው የኃይል ስርቆትም የመሰረተ ልማት ስርቆትም ዋነኛው ጉዳያችን በማስተማር፣ በማሳወቅ ይቀረፋል ብለን እናስባለን። አንደኛ። ሁለተኛ በየክልሉ ያሉ ማዕከሎቻችንን ተጠቅመን ሰፊ ጠንካራና ተከታታይ ፎረሞች ደግሞ ያስፈልጉናል ብለን እሱን ያለፉት ጊዜያት ስንሰራ ነበር ነው። እዚህ ፎረም ላይ ከህብረተሰቡና ከደንበኛ ጋር የምናደርጋቸው ውይይቶችና ንግግሮች ለኛ እንደ ትልቅ የፖሊሲ ግብአት አድርገን ነው የምንቆጥረው። አንድ ሁለት የግንዛቤ ማስጨበጫም ትልቁ ጉዳያችን ነው። ተቋማችን እዚህ ጉዳይ ላይ በተከታታይ እየሰራ ነው። እንደ ትልቅ ስትራቴጂም ለወደፊቱ የሚሰራበት አንድ ትልቅ ማዕዘን ነው። ሶ ይሄ ሌላኛው ጉዳያችን ነው። ሌላኛው ከጸጥታ ተቋማት ጋር የምናደርገው ውይይቶች፣ ንግግሮች የዚህ አንደኛው ምዕራፍ ነው። ስለዚህ ከህብረተሰብ ጋር እንወያያለን በሚገባና በሚያስፈልግ መንገድ እናሳውቃለን። ከጸጥታ ተቋማት ጋር ደግሞ ጠንካራ ንግግር እናደርጋለን። ምክንያቱም ጸጥታ ተቋማት እነዚህን የመጠበቅ የማስጠበቅ ኃላፊነትም ስላለባቸው ሶ በተቀናጀ መልክ በተከታታይና ወጥ በሆነ መልክ ነው ይሄንን ስንሰራ እስከ ዛሬ ከረም ነው። ይህን ሁሉ ስናረግ ደግሞ በመሃል የሚያጠፋ አይኖርም አይባልም፣ የሚሰርቅ አይኖርም አይባልም ሚያወድም አይኖርም አይባልም። ሶ ለሱ በተሰጠን ስልጣንና አዋጅ መሰረት ስርዓት ማስያዝ ደግሞ አስተማሪ እርምጃ መውሰድ ደግሞ ያስፈልጋል። ዛሬ ጠራናችሁ እነዚህ ጉዳዮች ላይ ሰፊ ነገር ለመስራት ነው። በተከታታይ ውይይቶቻችንም ትምህርትም ስንሰጥ እዚህ ጉዳይ ላይ ስራ ለመስራትም ስንሞክር የኢትዮጵያ ኤሌክትሪክ አገልግሎት አነሰን በዛ እዚህ ደረጃ ደርሶ የተሻለ ውጤት ያመጣው ከህብረተሰቡ ጋር ያገኘው ያለው ውይይት እና ንግግር ጥሩ ስለነበረ ነው። ስኬታማ ያው ነው። ለዚህ ደግሞ ለስቴክሆልደሮቻችን ለህብረተሰቡ ከፍ ያለ ምስጋና አለን። እዚህ ጥሩ እዚህ ጉዳይ ላይ ጠንካራ ስራ እየሰራን ስለነበረ እየሰራንም ስለሚቆይ ማለት ነው። እንደሚታወቀው ኃይል የኤሌክትሪክ መሰረተ ልማት የኢትዮጵያ ኤሌክትሪክ አገልግሎት ሀብት ብቻ አይደለም። ይህ የኢትዮጵያውያን ሀብትና ንብረት ነው። ይህንን ሀብት ንብረት የመጠበቅ የእኛም ኃላፊነት አለ ደግሞ የህብረተሰቡም ኃላፊነት አለ። ሶ በተቻለ መጠን በመቀናጀት ነው ምንሰራው። ትራንስፎርመር ኤሌክትሪክ መስመር እና አጠቃላይ ከኤሌክትሪክ ጋር የተገናኙ ጉዳዮች ደጃፋችን ላይ ነው ያሉት። ከህብረተሰቡ ጋር በምናደርገው ግንኙነት እነዚህን ከስርቆት ማዳን ይቻላል ብለን እናምናለን። እሱም ላይ ሰፊና ጠንካራ ስራ ለመስራት እየሞከረን ነው ኤሌክትሪክ መስረቅ መሰረተ ልማት ማውደም ለእናቶቻችን ምን ማለት እንደሆነ ይታወቃል። ለትምህርት ቤት ምን ሊያጎድል እንደሚችል ይገባናል። ሆስፒታሎች ከዚህ ውጭ መሆን አይችሉም። ስለዚህ እያንዳንዱ ኃይልም ስንሰርቅ፣ መሰረተ ልማትም ስናወድም እነዚህ ሶስቱ ላይ እየጨከነን ነው ማለት ነው። ስለዚህ ይህንን በትምህርት ከህብረተሰቡ ጋር በምናደርገው ውይይትና በሰፊና በጠንካራ ፎረሞች ይህን ማድረግ እንችላለን ብለን እናምናለን። ከዚህ አለፍ ሲል የማስተማሪያ ደግሞ እርምጃዎች ያስፈልጋሉ። ዛሬ ዋነኛ ጉዳያችን የኢነርጂ አጠቃቀም የቆጣሪና ተያያዥ ጉዳዮች ላይ የሚፈጸሙ ስርቆቶችን እንዴት ደግሞ በህግና በህግ ማዕቀፍ እናስተናግደው የሚል መሰረታዊ ሀሳብ ይዘን የተነሳ ነው። ማስተማሩም ማሳወቁም ውይይቱም በህግ ማዕቀፍ ደግሞ ሲታገዝ የተሻለ ውጤታማ ይሆናል የሚል ጠንካራ እምነት ስላለ ነው። የኢትዮጵያ ኤሌክትሪክ አገልግሎት በኃይልም በመሰረተ ልማትም ስርቆት ላይ ምንም አይነት የትዕግስት ትከሻ የለውም። እዚህ ጉዳይ ላይ የምንነጋገርበት በተለይ የኃይልና የመሰረተ ልማት ስርቆት የምንላቸው ጉዳዮች በጣም ትኩረት የምናደርገው የኃይል ስርቆትም የመሰረተ ልማት ስርቆትም በቀዳሚነት የሚጎዳው ማህበረሰቡ ነው፣ ዜጋው ነው የኢትዮጵያውያን ሀብት ነው። የኢትዮጵያውያን ንብረት ነው። ኢትዮጵያውያን መጎዳት አለባቸው ብለን በፍጹም አናምንም። ለዚህ ቀዳሚው ጉዳይ በየሪጅኑ በየማዕከሎቹ የምናደርጋቸው ፎረሞች ትልቅ አስተዋጽኦ ያደርጋሉ። እዚህም የደረስነው የተሻሻለ በአንጻራዊነት የተሻሻለ ነገር እንድናገኝ ያገዘን ከማህበረሰቡ ጋር ባለን ጠንካራና የተቀናጀ ግንኙነት እንደሆነ እኛም እናምናለን። አደባባይ የሚታይ ሀቅ ስለሆነ አንደኛው። ሁለተኛው በተቻለን መጠን የስርቆት የሚባለው የኃይልም የመሰረተ ልማትም ስርቆት እንዳይበረከት ደግሞ ያስፈልጋል። ሶ በሌላ አገላለጽ ህገወጥነት እንዳይስፋፋ ያስፈልጋል ማለት ነው። የዚህ መመሪያ አንደኛው ግብ እሱ ስለሆነ ነው። ሶስተኛው የመንግስት ደግሞ ገቢ ያጣል። ሶ እነዚህ ሶስቱ ማህበረሰቡ፣ ህገወጥነት መስፋፋትም፣ የመንግስት ገቢ ማጣትም ጠቅለል ሲል የኢትዮጵያ ኪሳራ ነው የሚሆን ለዚህ ነው ኃይልም ስንሰርቅ መሰረተ ልማትም ስንሰርቅ እየሰረቅን ያለ ነው አገርን። ይሄ አስተዳደራዊ እርምጃ ያስፈልጋል። ደረጃ በደረጃ ማስተካከል አለብን። ሆደ ሰፊ መሆን አለብን። በዚህ በማስተማርና በማሳወቅ ትኩረት አድርገን ነው እስካሁንም እየሰራን ያለ ነው አሁንም የምንሰራው። ይህን ሁሉ ግን ደረጃ አልፎ ስርቆት ሲፈጸም ጥፋት ደግሞ ሲመጣ የህግ ማዕቀፍ ያስፈልገዋል። በመጠኑ ይሄን መቅጣት፣ በመጠኑ ይሄን ማሳወቅ ያስፈልጋል ብለን ስላሰብን ነው ይሄንን ጋዜጣዊ መግለጫ መስጠት ያስፈልጋል። ስለዚህ እዚህ ጉዳይ ላይ ጠንካራ ስራ እየሰራ ነው።